የአዲስ አበባ ከተማ አስተዳደር ግብር ለሀገር ክብር በሚል መሪ ቃል በ2017 የበጀት ዓመት ለተመዘገበው የ233 ቢሊዮን ብር የገቢ አሰባሰብ ከፍተኛ አስተዋጽኦ ላደረጉና በሕግ ተገዥነታቸው ምስጉን ለሆኑ ግብር ከፋዮች እውቅና ሲሰጥ የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በከተማ ደረጃ የሚሰበሰበው ገቢም በከፍተኛ ደረጃ እያደገ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። የታማኝ ግብር ከፋዮች ቁጥር ከጊዜ ወደ በፍጥነት እየጨመረ ነው። በዚህም ምክንያት የምንሰበስበውም ገቢ ከፍተኛ እድገት እያሳየ ነው። ለአብነትም በ2010 ከነበረበት 33 ቢሊዮን በ2017 ወደ 233 ቢሊዮን ብር ማደግ ችሏል። ለዚህ ስኬት የበኩላችሁን ድርሻ የተወጣችው ሁሉ ከማንም በላይ ደግሞ ግብር ከፋዮቻችን ትልቅ ክብር ይገባችኋልና በድጋሚ ላመሰግናችሁ ወዳለሁ። የዚህ ገቢ እድገት የኢኮኖሚያችንን መነቃቃትና ለውጥ በግልጽ የሚያሳይ ነው። በከተማዋ የገቢ አሰባሰቡ እየጨመረ በመምጣቱ ኢኮኖሚውን ማነቃቃት አስችሏል። የህዝቡን ማህበራዊና ኢኮኖሚያዊ የልማት ጥያቄዎችን ለመመለስም ከሚሰበሰበው ገቢ 71 በመቶውን ለዘላቂ ልማት ስራዎች በመዋል ልማቱን ማፋጠን ተችሏል ነው ያሉት። ከንቲባ አዳነች በከተማችን ጤናማ የገቢ አሰባሰብና የታክስ አስተዳደር ስርዓትን በተሻለ መልኩ በመተግበራችን የከፈላችሁትን ግብር መልሰን ለከተማችሁ መገንባትና መዘመን መዋላችንን ለማረጋገጥ አብረን እየቆጠርናቸው ያሉ የስኬት ሪቫኖች ማሳያዎች ናቸው። የከተማ አስተዳደራችሁ ታማኝነትን የሚጠብቀው ከእናንተ ብቻ አይደለም። የከፈላችሁትን ግብር በታማኝነት ስራ ላይ በማዋል እያስመዘገብነው ነው ያለናቸው ተጨባጭ ለውጦችና ልማቶች የእናንተኑ ስራዎች ለማሳደግና ለማስፋት ብሎም የበለጠ ሀብት እንድትፈጥሩ እድሎችን በሰፊ የሚፈጥሩ መሆናቸው ህያው ማሳያዎች ናቸው። የህዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነት እያረጋገጡ ያሉ እና አዲስ አበባን እንደስሟ አበባ ያደረጉ የኮሪደርና የወንዝ ልማት ዳርቻ ልማቶችን ጨምሮ የተሰሩ የልማት ስራዎች በጥቅሉ ከምንሰበስበው ገቢ ከመቶ ሰባ አንድ እጁን ለዘላቂ ልማትና ደህንነትን ለመቀነስ ለሚውሉ መርሃ ግብሮች ማዋላችንን ያሳያሉ። ግብር የልማት ስራዎችን ለማከናወን የሚውል ሀብትን ከማስገኘት ባለፈ ፍትሐዊነትን ለማስፈን የሚያስችል መሆኑን የገለጹት ከንቲባዋ በአዲስ አበባ ከተማ ደረጃም ማህበራዊ ችግሮችን ለመፍታት አስችሎናል ነው ያሉት። ውድ ግብር ከፋዮቻችን፣ ይህ ውጤት መልሶ የሚከፍላችሁ ቢዝነሳችሁን የሚያሳድግ ለእናንተው ጥቅም ግብአት የሚሆን መሆኑ ለሁላችንም ግልጽ ነው። ከዚህም ባሻገር ግብር የፍታዊነት ማስፈኛ መሳሪያ ነውና በየአመቱ ከ14 ቢሊዮን ብር በላይ ድጎማ በማድረግ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ለመደገፍና ለመደጎም የምናደርገው ስራ ወደ አንድ ሚሊዮን የሚጠጉ ተማሪዎችን በቀን ሁለቴ በመመገብ የተለያዩ ስራዎችን የምንሰራው ከእናንተው በምንሰበስበው የግብር ትሩፋት በመሆኑ ልትኮሩበት ደስ ልትሰኙበትም ይገባል። በመሆኑ የከተማችሁ እድገት ደማቅ ቀንዲል ሆናችሁ ታማኝ ግብር ከፋዮቻችን ለከተማዬ እድገት ግዴታዬን ልወጣ በሚል ሀገራዊ ወይም ወገናዊ ስሜት ግብርን በወቅቱ በመክፈል በከተማችሁ እድገትና ለውጥ እንዲሁም ለልጆቻችሁ እየሰራን ባለነው አጠቃላይ ምቹነት አይረሴ ደማቅ አሻራችሁን በማሳረፋችሁ ክብርና ምስጋና ይገባቸዋል። እጅግ አድርገን እናመሰግናቸዋለን። የግብር አሰባሰብ ስርዓቱን ከማዘመንና የገቢ መጠኑን ከማሳደግ ባለፈ በዘርፉ ያለውን ህገ ወጥነት ለመከላከልም በትብብር ሊሰራ እንደሚገባም ነው ያሳሰቡት። ግብር ላለመክፈል የሚጥሩ የሚሰውሩና የሚያጭበረብሩ አካላትን በቁርጠኝነትና በተቀናጀ መንገድ በጋራ በመከታተል ልናጋልጣቸውና ህጋዊነትን ልናረጋግጥ ይገባል። የከተማ አስተዳደራችን ለህገ ውጥነት ቦታ የለውም ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪ ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና የገቢዎች ቢሮ አመራሮች፣ ሰራተኞች የግብር ከፋዮችን አክብራችሁ በማገልገል ለፍታችሁ ደክማችሁ ለምትሰሩና ውጤት ስላስመዘገባችሁ ሁሉ ለእናንተም ክብር ምስጋና ማቅረብ እወዳለሁ። እናመሰግናለን። በሌላ በኩል ከግብር ሰዋሪዎች ጋር በመመሳጠር የሚሰሩና እንዲሁም ከብልሹ አሰራርና ከሌብነት ድርጊት ያልታቀቡ እንዲሁም ትጋት የሌላቸው ሰራተኞቻችንን ለማረምና ለማጋለጥ ኃላፊነታችሁን እንድትወጡ በድጋሚ በዚህ አጋጣሚም ላሳስብ እወዳለሁ። በወርቅና በፕላቲኒየም ደረጃ እውቅና ያገኙ ታማኝ ግብር ከፋዮች የቪአይፒ ደረጃ ፕሮቶኮልና በከተማ ደረጃ በሚሰጡ አገልግሎቶች ቅድሚያ እንዲያገኙ መወሰኑንም ከንቲባ አዳነች አቤቤ ይፋ አድርገዋል።